ሰላም አለይኩም ወራህመቱላህ ወበረካቱ። ሰላም ጤና ይስጥልን። ውድ የሆናችሁ የጁና ኦንላይን ማርኬቲንግ ደንበኞች በያላችሁበት ሁሉ ሰላሙ ሁሉ ብዝት ይበልላችሁ። እኔ ያለው አልሐምዱሊላ። እንግዲህ ያው እንደምትመለከቱት ይህ የኤሌክትሮኒክስ መጋዘን ነው። የምትፈልጉት ማቴሪያል እዚህ ውስጥ አለላችሁ ማለት ነው። የፍሪጅ እንዲሁም የልብስ ማጠቢያ፣ ቲቪ ስታንዶች፣ ኦቨኖች፣ የተለያዩ ኤሌክትሮኒክስ እቃዎችን፣ ቴሌቪዥን፣ ዲሽ ሁሉም ማቴሪያል አሉ እኛ ጋር ሲሊንደሮች፣ እንዲሁም በሲሊንደር ብቻ የሚሰሩ እንዲሁም ደግሞ በኤሌክትሪክ እና በሲሊንደር የሚሰሩ ኡፍኖችም አሉን። እንደምትመለከቷቸው በጣም ጽድት ጽድት ያሉ እቃዎች አሉን ማለት ነው። ዛሬ ኦርደር የተደረግነው ፍሪጅ እና ሶላር ነው ማለት ነው። ሶላሩ አንድ መቶ ዋት ሶላር እና ሁለት መቶ ሀምሳ ሊትር ፍሪጅ ነው ማለት ነው። ኦርደር የተደረገ ነው ይሁን። እንደምትመለከቱት ፓክድ እያደረግን ነው ማለት ነው። ሴፍቲውን ጠብቅን በባጃጅ ስለሚጫን ያንዳንዱ ነገር በጥንቃቄ እንዲሰራና እንዲስተካከል አድርገን ያው ቦታው እስኪደርስ ድረስ ምንም አይነት ችግር እንዳይገጥመው ልክ እንደዚህ አሽገን ጽድት አድርገን እናደርሰዋለን ማለት ነው እና ይህ የ250 ሊትር ፍሪጅ ኦርደር ያደረገችን አንድ እህታችን ናት። እንግዲህ እህታችን ይኸው ፓክድ አድርገን ሁሉ ነገር አጀስት አድርገን ጭነን ልከንልሻል ማለት ነው። ይህ ደግሞ የምትመለከቱት የሾሩማችን ነው መሸጫ ሱቅ ነው ይሄኛው። እና ሁላችሁም በያላችሁበት ሆናችሁ እዘዙን። እኛ ባላችሁበት እናደርሳለን። የምትፈልጓቸው ማቴሪያሎች፣ ኤሌክትሮኒክስ እቃዎችን ማዘዝ ትችላላችሁ። እንግዲህ የጁና ዩቲብ ተከታታዮች በያላችሁበት ሁሉ ሰላም ሁሉ ብዝት ይበልላችሁ እያልኩኝ ይህ ሶላር ደግሞ የገጠምነው ሀላባ ጫምቡላ የሚባል ቀበሌ ነው ወስደን የገጠምንላቸው ማለት ነው። ሀላባ ላይ ተገኝተን እንግዲህ ይህን መቶ ዋት ሶላር ወስደን ገጥምንላችኋል ማለት ነው። ቲቪ 24 ኢንች ቴሌቪዥን ማንቀሳቀስ ይችላል። ግን ቲቪ አምፖሉን በዛ አደረግነው ማለት ነው። ቲቪው ጋር አራት አምፖል ነው ማንቀሳቀስ የሚችለው ግን ቲቪው ግን ከሌለ ሰባት አምፖል ማድረግ ይቻላል ማለት ነው። እኛም አምፖሉን ጨምረን ሰባት አምፖል አድርገን ሰርተንላታል ማለት ነው። ይህቺ ሶላር በጣም ጽድት ያለች እና በጣም ለረጅም ጊዜ ማገልገል የሚችል ሶላር ነው። ያለምን ሜንቴናንስ ለ16 ዓመት 15 ዓመት ያገለግላል ማለት ነው። አምፖሎቹን ብቻ ያው በቆይታ ከቆይታ አንጻር የአምፖሎቹ አይን እየደከመ ስለሚሄድ አምፖሎቹን ብቻ ነው እየፈታችሁ መቀየር የምትችሉት። ያን የምትቀይሩት ከዓመት ከሁለት ዓመት ምናም ምናም በኋላ ነው ያም ሊሆን የሚችለው ግን ብርሃናቸው ባነሰ ቁጥር እይታቸው ሊቀንስ ስለሚችል በዓመት ወይ በሁለት ዓመት አምፖሉን ፈታችሁ አጥባችሁ እንደገና መስቀል ትችላላችሁ። ምክንያቱም ጭስ ምናምን ምናምን ስለሚኖር ጭስ ባለ ሰዓት ደግሞ የአምፖሉ ላይ እየረጋበት ይሄዳል ማለት ነው። አምፖሉ ላይ ደግሞ ሲረጋበት ትንሽ እይታውን ይጋረደዋል ማለት ነው። ይህ የምትመለከቱት የ100 ዋት ማቴሪያሎች ናቸው። ከራሱ ጋራ አምስት አምፖልና 75 አምፒር ባትሪ ያለው ማለት ነው። ባትሪ ድንጋይ ማለት ነው። ይህ የምትመለከቱት የመቶ ዋት ፓኔል ነው። ይሄ ጥቁሩ የምታዩት ማለት ነው እና ቤቱ በጣም ረጅምና በጣም ትልቅ ቤት ነው። እንግዲህ እንደምትመለከቱት አሪፍ አድርገን ሰርተን ሰጥተናቸዋል። ማለት ነው በጣም በስራችንም በጣም ደስተኛ ነበሩ ቤተሰቦቻቸው። እንግዲህ በጣም አምሽተን ነበር። ይሄድ ነው እንደምትመለከቱት፣ ያው ረመዳን እንደመሆኑ መጠን የተወሰነ ትንሽ ቻሌንጅ ነበረው። ግን ያው ቤቱ በጣም ረጅም ከመሆኑ የተነሳ ደግሞ መወጣጫም ትንሽ አስቸግሮን ነበር። ግን እንደምንም ብለን ሰርተን ሁሉም ነገር አጀስት አድርገን እና ልናስረክባቸው እንግዲህ ተፍ ተፍ እያልን ነው ያው እንደምትመለከቱት፣ በአራቱም ሳይድ በሽቦ ነው መታሰር ያለበት ሶላር ፓኔሉ ማለት ነው። በአራቱም ሳይድ መታሰሩ ጥቅሙ ምንድን ነው? ንፋስ ቢመጣ እንዲሁም ደግሞ ቤቱ አጭር እንኳን ቢሆን ሌባ እንትን አድርጎ እንዳይፈታውም አሪፍ ነው ማለት ነው። ግን ይሄ ቤት ደስ የሚለው በጣም ረጅም ነው። ረጅም ስለሆነ ሌባ ለስርቆት ብዙም አይመቸውም። ምክንያቱም የተለያዩ ነገሮች ስለሚያስፈልጉት ማለት ነው ጣራ ላይ ለመውጣት ትንሽ ቻሌንጅ ስለሚያደርግ ብዙም ለዘረፋ ምቹ አይደለም። ቆንጆ የሆነ ቤት ነው። በጣም ረጅም ነው። በጣም በጣም ከምታስቡት በላይ ማለት ነው ቤቱ። ፓኔላችንን እያሰረን ነው ከላይ እንደምትመለከቱት። ፓኔላችንን አስረን ከጨረሰን በኋላ ቀጣይ የሚሆነው ውስጥ ላይ ቤት ውስጥ ያሉ ኢንስታሌሽኖችን መስራት ነው ማለት ነው እንግዲህ እንግዲህ እንደምትመለከቱት አሁን ያለው ውስጥ ያሉ ኢንስታሌሽኖችን እየሰራ ነው እንደምታዩት በጣም አሪፍ አድርገን እየሰራ ነው። ልክ እንደዚህ አይነት ቦታዎች ላይ ከፍ ያደረግንበት ምክንያት ህጻናቶች እንዳይደርሱበት ነው። ከፍ ያደረግ ነው ማለት ነው። እዚህ አካባቢ ውሃ ምናምን ቢኖር ሊያበላሻቸው ስለሚችል ሴፍታቸው እንዲጠበቅ ከፍ ተደርገው መቀመጥ አለባቸው በሚል ነው። ከፍ ያደረግ ነው። ህጻናቶችም ስላሉ ማለት ነው ቤት ላይ እና ሁላችሁም ምርጣችሁ ስለምታዙን ከልብ እናመሰግናለን። እንግዲህ ያው ስራችንን ኢንስታሌሽን ሁሉ ነገር ጨራርሰን ቼክ አፕ በማድረግ ላይ እንገናኛለን። እንግዲህ ፋይናሉ ይህንን ይመስላል። እንግዲህ የበረንዳም አምፖል አድርገንለት እንደምትመለከቱት ይህንን ይመስላል። ጽድት አድርገን የሰራንላቸው፣ ቤተሰቦቹን በጣም ደስተኛ ናቸው። ደስተኛ ሆነው ነበር የሸኙን እና በጣም መሽቶ ነበረ። ከምሽቱ አራት ሰዓት ከምናምን ነው ጨርሰን የወጣ ነው እና ውስጡ ይህንን ይመስላል። ላይቲንጉም በጣም አሪፍ ነው። ሰዎችም ያው መርጠውታል፣ ወድሙታል። እኛ የምንፈልገው እነሱን ደስተኛ ማድረግ ነበር እና ያው ደስተኛ ስለሆኑ እኛም ደስ ብሎናል ማለት ነው እና ሁሉም ነገር ጨርሰን በእንደዚህ አይነት መልኩ አጭስ ታደርገንላቸው ተመለስን ማለት ነው። ይህ ነው መኝታ ቤት ያደረግ ነው። ኢንቨርተሩን እንዲሁም ደግሞ ባትሪውን መኝታ ቤት ላይ ያደረግ ነው፣ ምክንያቱም ያው እንዳይነካካ። እቺ የምታዩት ከላይ መቆጣጠሪዋ ናት፣ ኢንቨርተር ይባላል። ከታች ደግሞ ያለው የሞባይል ቻርጅ እንዲሁም ቴፖችን ቻርጅ ማድረጊያ ናት፣ ማለት ነው እንግዲህ ይኸው፣ ጨርሰን ወደ ቤት ልንሄድ ስንል ቤተሰቦቹ ወጥተው እኛን ሸኝተውናል ማለት ነው። አሰላሙ አሌይኩም ወረህመቱላሂ ወበረካቱ።